ባለፉት ዓመታት የሪፎርም ስራዎች ትኩረት ከተደረገባቸው ጉዳዮች ውስጥ አንዱ የስራ አካባቢን መቀየርና ለአገልግሎት ሰጪም ሆነ ለተገልጋዩ ምቹ ሁኔታን የመፍጠር ተግባር ነው። ከአዲስ አበባ የጀመረው ይህ ስራ በክልሎች እንዲስፋፋ ሲደረግ በግንባር ቀደምትነት ከተገበሩ ክልሎች ውስጥ አንዱ የአማራ ክልል ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ክልል ፖሊስ ጠቅላይ መምሪያ በዲጂታል የታገዘ አገልግሎት የሚሰጥ የዋና መስሪያ ቤት ሕንፃን መርቀው ስራ ባስጀመሩበት ወቅት ያነሱትም አንኳር ጉዳይ ይህ ነው። ስራ ሲጀምር የጀመረው ከኤርጎኖሚክስ ነው። ኤርጎኖሚክስ የስራ አካባቢ ምቹ ማድረግ ለስራ የተመቸ ከባቢ፣ ንጹህ አካባቢ፣ ለፈጠራ የተመቸ ከባቢ መገንባት የቅድሚያ ቅድሚያ የተሰጠው ትኩረት ነበር። ሁላችሁም እንደምታስታውሱት ክቡር ጠቅላይ ሚኒስትራችን ከቢሯቸው ጽዳት ጀምረው የቤተ መንግስቱ ዙሪያ ወደ ማጽዳት የአንድነት ፓርክ የወዳጅነት ፓርክ የገበታ ለሸገር የገበታ ለሀገርና ለትውልድ ፕሮጀክቶችን ወደ መገንባት ከቢሮ የወጣው ወደ ሌሎች ክልሎችም የተዛመተበትና እንደነ ጎርጎር አይነት እጅግ ታሪካዊ በተለይም በጎጃምና በጎንደር መካከል የሚገኝ እንቁ የሆነ ታሪካዊ ቦታ እስከማልማትና ሌሎችም የደረሰ ስራ ነው የተጀመረ። የአማራ ሕዝብ ከኢትዮጵያዊነት ማማ የማይወርድ የኢትዮጵያ አካል ነው ያሉት ምክትል ጠቅላይ ሚኒስትሩ፣ ባለፉት ዓመታት ከዚህ ከፍታው ሊያወርዱት ብዙዎች ያልተሳካ ጥረት ማድረጋቸውን አንስተዋል። የክልሉ ሕዝብና መንግስት ግን በአንድ በኩል ከእነዚህ ጽንፈኛ ኃይሎች ጋር እየታገለ፣ በሌላ በኩል ከድህነትና ኋላ ቀርነት ጋር በመፋለም መንታ ድል እያስመዘገበ መሆኑን አንስተዋል። የአማራ ክልል ባሳለፍናቸው የለውጥ ዓመታት በሁለት የትውልድ የትግል አውዶች ወይም ደግሞ የመታ ተጋድሎ ላይ የሚገኝ ክልል ነበር። እነዚህ ባዳና ባንዳ፣ በአንድ በኩል እነሱን የመታገልና ሰላማችንን የማስጠበቅ ትልቅ ፈተና፣ በሌላ በኩል ደግሞ ብልጽግናን ለማምጣት ከድህነትና ኋላ ቀርነት ጋር ያለው ትግል ነው። በክልሉ የለውጥና የልማት ስኬቶች ማሳያ ከሆኑት ውስጥ የክልሉን ፖሊስ የአደረጃጀት ብቃቱንና ተቋማዊ ጥንካሬውን እንዲጠብቅ የተከናወነው ሪፎርም አንዱ መሆኑን ጠቅሰው ከዚህ በላይ መስራት ግን ይጠበቅብናል ነው ያሉት። ይሄ ስራ ዛሬ ያየነው ስራ መነሻ ነው። ያየነው ስራ እኔም ኮሚሽነር ሆኜ ሌሎችም ኮሚሽነር ሆኖ አልሰራ ነው። ምክንያቱም በዚያን ጊዜ ኢትዮጵያ ራሱ ተኝታ ነበር። የነቃችው አሁን ነው። ስለዚህ በተነቃ ጊዜ በተነቃ ዘመን የተገኛችሁ ክቡር ኮሚሽነር ጀነራል ዘላለም እና በተዋረድ ያላችሁ አመራሮች፣ ምክትል ኮሚሽነሮችን፣ ሌሎችም እጅግ እድለኛ ናችሁ። እድላችን ደግሞ በአግባቡ በመጠቀማችሁ ምስጋና ለማቅረብ እፈልጋለሁ። የአማራ ክልል ፖሊስ እስካሁን ድረስ ላመነበትና ቃል ለገባለት ተልዕኮ ሲባል መስዋዕትነት በመክፈል የክልሉን ሰላም ለማረጋገጥ እያደረገ ያለውን ጥረት ከዚህ በበለጠ ተጠናክሮ ክልሉ ወደ ቀደመ ሁኔታው እንዲመለስ መስራት ይጠበቅበታል ሲሉም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስገንዝበዋል። የክልላችንን ሰላም ፈጥነን መመለስ ለስራችን እጅግ የተሳካ ሁሉም ተንቀሳቅሶ የሚነግድበት ሁሉም ተንቀሳቅሶ የሚሰራበት አካባቢ የአመራሩ በተለይ ደግሞ የፖሊስ ሰራዊቱ እና እንዲሁም የጀግና መከላከያ ሰራዊት የሥራ ድርሻ ቢሆንም ለዚህ ሥራ ሁላችን መትጋት መስራት አለብን። ምክንያቱም የክልሉን ህዝብ ወደፊት የወደፊት ህልውና ችግር ውስጥ የሚቀር ችግር ስለሆነ በሙሉ አቅማችን እንዳንሰራ መሰናክል ስለሆነ ይህንን የሚወጋ እሾህ ፈጥነን መንቀል እና ፈጥነን ወደ ስራ መግባት ያስፈልገናል እላለሁ።